እዚህ ቤት ከገባው በኋላ ነው ህይወት ያገኘሁት። የእግዚአብሔር ሰው ከጸለኝ በኋላ ነው ህይወት ያገኘሁት። ታስር ነበርኩኝ። ሰዎቹ ማውረው ሌላ ጌታ ግን የምሰጠኝ ቃል በጣም ልዩ የሆነ ህልማለኝ እስር ቤቶኝ እንደዚህ ይላለሁ። ሰዎቹ እየመጡ አንተ ኮ ከዚህ በኋላ አትወጣም፣ እስር ቤት ቀጥታ ትገባለ እንጂ ከዚህ ቤት አትወጣም አሉ። አይ የማምነው አምላክ ከዚህ ቤት ቀጥ ብሎ ማውጣ እንጂ ያልኩኝ። በጣም እያመንኩ በውስጥ እየጸለው፣ ከእስረኞች መካከል ቁጭ ብዬ እያለቀስኩ፣ ሌሊት ቁጭ ብዬ እያለቀስኩ ያለው አንድ መጣ። አንተ ፓስተር ነህ እንደምንድነው እንደዚህ የምትሆነው ሌሊት ሰላለ፣ እንደ ቤት አለኝ አዎ፣ የማመልኮ ጌታ አስመልጠኛል ብዬ ቃል አወጣሁ። ከዛ የገዘኝ አምላክ ከዚህ ቤት ነገም ዛሬ ሳ አውጣኝ አልኩኝ። የእውነትን ነው የምላችሁ። ሰዎቹ ግን ፍርድ ቤት በቃ፣ ቀጥታ አንተ ቀጥታ ወደ አዳማ መግባት አለብህ እንጂ ከዚህ አትወጣም አሉ። ጓደኞች ሳይቀሩ ነው ያሉ። ግን እኔ የማመልኮ አምላክ ከዚህ አሁን ስምንት ሰዓት ሰባት ሰዓት ሊሆን ይችላል ከሌሊቱ ሊሆን ይችላል ግን ጌታ ወይ ነገ እስከ ሁለት ሰዓት ድረስ ካንተ ቃል እፈልጋለሁ አልኩኝ የእውነትን ነው ምላጭ እናንተ ያለው ነገር እኔ አውቀዋለሁ ከዚህ ቤት ትወጣለህ አለኝ የእግዚአብሔር ስም የተባረከ ይሁን አንዴ በእግራችሁ ቆማችሁ ነው ጌታ ከፍ ከፍ ብታረ፣ ዋው የጌታ ስም እየተባረከ ይሁን። እኔን ብዬ ማውራት አልችልም። የእውነት ነው ምላችሁ። ያው የወጣሁት ስፍራ እኔ ነኝ የማውቀው። የወጣሁት መከራ እኔ ነኝ የማውቀው ከዛ መንደር። የእግዚአብሔር ስም እየተባረከ ይሁን። የእውነትን ነው ምላችሁ። እዚህ ቤት ከገባሁ በኋላ ነው ህይወት ያገኘሁት። የእግዚአብሔር ሰው ከጸለኝ በኋላ ነው ህይወት ያገኘሁት። እዚህ ቤት ለሚሰራው መንፈስ ቅዱስ እና አንድ ጊዜ ማለት ቆይቷል። ታስሬ ነበርኩኝ። ታስሬ እዚህ ቤት እየተከታተልኩ ነበረ። በሆነ ምክንያት ታስሬ ሰዎቹ ማውረው፣ ሌላ ጌታ ግን የምሰጠኝ ቃል በጣም ልዩ የሆነ ህልም አለኝ እና እስር ቤት ወኝ እንደዚህ ይላሉ ሰዎቹ፣ ሰውቹ እየመጡ አንተ እኮ ከዚህ በኋላ አትወጣም እስር ቤት ቀጥታ ትገባለህ እንጂ ከዚህ ቤት አትወጣም አሉ። አይ የማምነው አምላክ ከዚህ ቤት ቀጥ ብሎ ያወጣኛል እንጂ አልኩኝ። በጣም እያመንኩ በውስጥ እየጸለይኩ ከእስረኞች መካከል ቁጭ ብዬ እያለቀስኩ ሌሊት ቁጭ ብዬ እያለቀስኩ ያለው አንድ መጣና አንተ ፓስተር ነህ እንዴ? ምንድነው እንደዚህ የምትሆነው ሌሊት ሰላለ እንዴ ቤት አለኝ አዎ፣ የማመልከው ጌታ ከዚህ ቤት ያስወጣኛል ከዚህ ቤት ያስመልጠኛል ብዬ ቃል አውጥቶ ከዛ የገዘኝ አምላክ ሆይ እኔ የማምነው አምላክ ሆይ ከዚህ ቤት ነገም ዛሬ ሳጥል አውጣኝ አልኩኝ። የእውነትን ነው ምላችሁ። ሰዎቹ ግን ፍርድ ቤት በቃ ቀጥታ አንተ ቀጥታ ወደ አዳማ መግባት አለብህ እንጂ ከዚህ አትወጣም አሉ። ጓደኞች ሳይቀሩ ነው ያሉ። ግን እኔ የማመልኮ አምላክ ሆይ ከዚህ አሁን ስምንት ሰዓት ሰባት ሰዓት ሊሆን ይችላል ከሌሊቱ ሊሆን ይችላል። ግን ጌታ ወይ ነገ እስከ ሁለት ሰዓት ድረስ ከአንተ ቃል እፈልጋለሁ አልኩኝ። የእውነትን ነው ምላችሁ። ከዛ አንድ ፖሊስ መጣና አንተ እኮ ችግር የለም እናንተ ያለው ነገር እኔ አውቀዋለሁ ከዚህ ቤት ትወጣለህ አለኝ የእግዚአብሔር ስም የተባረከ ይሁን ከእስር ቤት ሲወጣ ማንም ማንም ያው አላመነም ማንም የዛን ሰዓት ያው ህይወትም በጣም በቃ የሆነ ማይሆን ቦታ ነበረ ግን የእግዚአብሔር እጅ ስዳስሰኝ የእውነት ህይወት ያምሮኛል የእግዚአብሔር ስም ከእኔ ጋር አክብሩልኝ የእውነት ነው እና በትዳሬ በኩል ብዙ ውጊያ ነበረ። እናንተ ልታውቁ ትችላላችሁ። የእውነት ነው። ብዙ አመት ነበረ ከባለቤቴ ጋር የኖርን ግን ውጊያ በብዛት በጣም እያሰቃየኝ ነበረ። ግን የእግዚአብሔር ስም የተባረክ ይሁን። የእግዚአብሔር ሰው ከጸለኝ በኋላ ነው ትዳሬ ትዳሬ መኖር የጀመርኩ የእውነት በፊት

ሰው ኢየሱስ ጌታ ነው በል። አሁን ባለቤት የት ናለችው? ባለቤት በቪዛ ምክንያት ብዙ ተጨናንቃ ነበረች። እዚህ ቤት ስትመጣ በጣም እያለቀሰች ነበረች። በጣም በቃ እኔ ከዚህ በኋላ ዛሬ ቃል ካለውጠኝ በቃ እሞታለሁ፣ በቃ ከዚህ ሀገር እጠፋለሁ እያለች በጣም እያለቀሰች ነበረ። እዚህ ቤት የገባችው ኦሮብለታ ነበረ የገባችው። ከዛ ከዚህ ቸርች ልክ እንደ ወጣች አሁን ተዘጋጂ፣ ሁሉም ነገር አሁን ተስተካክሏል፣ ተዘጋጅ ተባለ። ከዛ እሺ ችግር የለም። አሁን እንዴት ይሆናለው? እንዴት ነው? ይቆያል ምናም አራ ጊዜ አይፈጅም። አሁን ነገ ቅዳሜ መውጣት አለብሽ፣ ቀጥታ በረዳ ነው። አ ከዛ፣ የእውነት ነው የምላችሁ እኔ ከቸርች ስትመጣ ራሱ ቀጥ ብለሽ ቃል ይውጣ፣ ችግር የለም ሁሉ ቀላል ነው አልኳት። ከዛ መጣች፣ ቃሉን ይዛ ወጣች። ይኸው እግዚአብሔር ይመስገን፣ አሁን በሰላም በሰላም ሁሉም ነገር ተሳክሎ፣ በቃ ምንም ይህን ማውራት አልችልም። አሁን ውጭ አለች፣ በቃ አዎ። በጣም ሰዎቹ ራሱ አላመኑም። ይህ እኮ ለሌላ ሰው ነበር የታሰበው። እንዴት ነው እናንተ? ምን አይነት ነገር ነው ያላችሁ? እንዴት ነው አንቺ ቢዛ እንደዚህ የሆነው? እንዴት ሆናችሁ ነው ይሄ ለሌላ ለሌላ ሰው ይታሰበ ነበረ? እንዴት ሆነች ነው አንቺ የመጣሽው ብሎ እርስ በራሳችሁ መጣላት ጀምሩ። እዛ ቢሮ ላይ የእውነት ነው ምላችሁ። ከዛ እኔ ማምሎ አምላክ ነው ይሄን ያደረገ ብላ በእነሱ ፊት እንዱ እየተሰጠች በቃ። ዋው ዋው፣ ይቻላል። አንዳንዱ እቺ ወርቅ እያየ ነው ለማየት ፈልጎ ነው መሰለ። አላሳያችሁ፣ አላሳያችሁ ግድ ነው።

ባ ለባረኪ ነው። ተንበርከክ የመጣልኝ ሰዓት ነው አይደለም? ላንተ በኢየሱስም የከፍታ ጊዜ ይሁንልኝ፣ የምስጋና የምዝጋና ጊዜ ይሁንልኝ፣ የበረከት ጊዜ ይሁንልኝ። ደግሞ ትገረማለህ እግዚአብሔር አሁን ከጥላት ልጅ እኔ እዚህ ሰዓት እንዲህ አድርገህ ነው የሚተነብያው የሚያስተፋው ነገር አለ Amen, Jesus, Amen. Amen. ያው ሁለት ዓመት ከሰባት ወር ቆጥሮ ማለት ነው አንተን አንከላልቶ ያለውን

አሁን ዛሬ ምስጋና አይደለም። የሚቀጥለው ደግሞ በትልቅ ምስጋና አሜን። ይኸውልህ ለአንተ ጠበቃህ አያስፈልግም፣ ጠበቃህ አያስፈልግም፣ ማንም አያስፈልግም። አሁን እየከሰሰ ነው አይደለም? አለቅ ምለው አይደለም? እውነት ነው የአንተን መረጥ አለቅ ምለው አይደለም? አንከራትህ አይደለም? አጨናነቅህ አይደለም? በጣም። ያ ምረት ተለቆ እያለ ሌላ ምረት ደግሞ ትገዛለህ። አሜን። ያ ምረቱን ይለቀቃል። አሜን። እራሱ ደውሎ እራሱ ይቅርታ ጠይቆ አሜን፣ እራሱ ይመልሳል። አሜን። አለማየሁን አይደለም? አዎ፣ ሃሌሉያ ዞር

ን ዳቤ የዜማ ጊዜ ደረሰ ያለቀሰም ባታበሰ ኢየሱስ መጣ ወደርሱ ጠላቶቼ ማቅ ለበሱ፣ ከሳሾቼ ማቅ ለበሱ። የዜማ ጊዜ ደረሰ ያለቀሰም ባታበሰ ኢየሱስ መጣ ወደርሱ ከሳሾቼ ማ